ብርሃኖ ገብረ የኢትዮጵያ ኤሌክትሪክ አገልግሎት የደቡብ ምዕራብ ሪጅን ዳይሬክተር ነኝ። እንግዲህ በዓል ከመሆኑ ጋር ተያይዞ ለበዓል ያው ሰፊ የሆነ ዝግጅት ተደርጓል። እንደተለመደው ያው በዓል ስመጣ ትንሽ መጨመር ያለብን ነገሮችን እንጨምራለን። ከዚህ በፊት የምንሰራው ስራ እንደተጠበቀ ሆኖ ተጨማሪ የሆኑ ነገሮች፣ ትራንስፎርመር ፍተሻ ስራ፣ እነዚህ ኃይል እንዲቆራረጥ ምክንያት የሚሆኑ ነገሮች ባይድ ነገሮቹ ተለይቶ ይሰራሉና ይሄ ስራ ኦልሞስት እየተሰራ ይገኛል። ናባ ባያ ወረቻ ገባየሙሳሌም ከደቀ መዝሙራ በሰላዲናወዳሸት ስም ገረው ወልደ ሚካኤል የተሰማረውበት ስራ ወፍጮ ቤት እና ያው አገልግሎት ቤት ነው ብዙ አንድ አራት አምስት ቆጣሪዎች አሉኝ እሱን ነው የምጠቀመው ስለዚህ በአገልግሎት አሰጣጥ ላይ ያለው ነገር በጣም አሪፍ ነው ከፊቱ ያው ደቡብ ምዕራብ ሪጅን ወደዚህ ከመምጣቱ በፊት ያለው ነገር ወደ ጅማ ሲሆን ብዙ መንገላታት፣ ብዙ እዛ መሄድ ነገሮችን ለማስተካከል የምንልበት ዋጋ መክፈል ነበረ እና አሰራሩን በጣም አስቸጋሪ ነበረ። አሁን ደግሞ በአዲሱ መልክ በጣም ደስ የምል ና እዚህ ከመጡ ወዲህ በጣም ደስ የምል ነው። በበዓሉ ዋዜማም እንደዚ ያለ ማብራት እኛ አካባቢ ጠብቶ አያውቅም። ምናልባት ይሄ እንደዛ ተባለ ተብለው መዘንጋት እንዳይኖር ለቀጣይ ደግሞ ትክትትሉ ነው እንት ነው፣ በጣም ቆንጆ ነው። ጋላይ ለሰራተኞቹና ለቤተሰብ አጠቃላይ ኢትዮጵያ ሕዝብ ነው ሰላም እንኳን አደረሳችሁ የምናገረው። እንግዲህ 18 አገልግሎት ማዕከል አለን ሪጂኒን ጨምሮ 19 ነን። በእነዚህ ቦታዎች ላይ ታስክ ፎርስ አቋቁመን ታስክ ፎርስ እናቋቁም የበዓል የበዓል ዋዜማን የበዓል እለትን ቱዌንቲ ፎር ወር 24 ሰዓት ቦታው ላይ በመሆን አገልግሎት የሚሰጡ ቲሞቻችን ተዘጋጅቷል። በየቦታ ችግሮቹ ከአቅማቸው በላይ ሆኖ የሚገኝ ከሆነ ሪጅን ላይ ያለው ቲም ስታንድባይ ማዕከሎችን ተከፋፍሎ የሚከታተል የ18 በሪጅን ደረጃ ማዕከላት 18 አሉ። ለነዛ እያንዳንዳቸው የማዕከላት ተጠሪ አለ። የማዕከላትን ሪፖርት ሪጅን ላይ ከተቋቋሙ ቲም ነው የምንወስደው። እንወስድና ከአቅማቸው በላይ የሆነ ነገር ካለ በአስቸኳይ እየሄድን እየፈታን አገልግሎት የምንስጥበት ሁኔታ ዝግጅነቱን ጨርሰናል። ወንድሙ ማሞ እባላለሁ። የቦንጋ ከተማ ነዋሪ ነኝ። ምናልባት አገልግሎት ላይ የወፍጮ የምናምን አገልግሎት አለኝ። እሱን እንጠቀማለሁ። ከተቋሙ ከመብራት ኃይል አገልግሎት ጋር ያው ደንበኛ ነኝ፣ የቆየ ደንበኛ ነኝ። እንዳልሹው ይሄ ተቋም ለእኛ ከሚሰጠው አገልግሎት አንጻር ስናይ እውነት መናገር ጥሩ ስለሆነ ይሄ ተቋም ለሌላው አርአያ ነው መሆን ያለበት ብዬ አስባለሁ። ከዚህ ተቋም ሌሎቹ ብዙ ትምህርት ቢወስዱ ጥሩ። ምናልባት አይሆፕ ሰው ሚዲያ ልታወሉ ትችላላችሁ። ይህን ቀጥታ ሌላ ተቋም የሚሰማው ነገርም ስለሆነ ነው። እኛ አሁን ለእኛ ምናልባት እዚህ ተቋማቸው ላይ ካርድ ለመሙላት የምንምጣ ሌሎች ምናልባት የኃይል መቆራረጦች በሆነ አጋጣሚ በሚፈጠርበት ጊዜ እነሱ ጋር በምንመጣበት ጊዜ ለእኛ የሚሰጡት ሪስፖንስ ወይም ለእኛ የሚሰጡት ምላሽ ከምንነግረው በላይ ነው። ልጆች ሳይት ላይ ነው ያሉት። ኤብሪዌር ሰንበት ቀን የሆነ ሌላ በስራ ሰዓት ከስራ ሰዓትም ውጭ ልጆች ሳይት ላይ ስንቀሳቀሱ ነው የምናየው። ቸገረን ብለን መደወል ቀጥታ መስመር አለን። እኛ ደውለን የምንገናኘው ከተቋሙ ጋር ችግር ሲገጥም ያንን ነገር በደወልን ሰዓት ላይ ጠብቁ ይመጣሉ ነው የሚባለው። ምናልባት አስር ደቂቃ፣ አምስት ደቂቃ፣ አስራ አምስት ደቂቃ አያስጠብቁንም ይመጣሉ። ያን ችግር ፈጥተው ይሄዳሉ። ስለዚህ እኛ ከምንሰጠው እነሱ ለእኛ ከሚሰጡን አገልግሎት አንጻር ከምንጠብቀው በላይ ነው። ኃይል ተቆራረጠ ብለንም የምንጨነቀው ነገር የለም። እንግዲህ ከበዓል ጋር ተያይዞ የኃይል መቆራረጥ እንዳይኖር እንግዲህ ከለወድ ጋርም ተያይዞ የትራንስፎርመር መቃጠልም እንዳይፈጠር ምናልባት ካቅም በላይ ሆኖ ትራንስፎርመር የሚቃጠል ከሆነ የትራንስፎርመሮቹን ዝግጁ በማድረግ በመጠባበቅ ላይ ነው የምንገኘው እና እንግዲህ ደመኞቻችን ይህንን በዓል ያልተቆራረጠ ኤሌክትሪክ አገልግሎት እንዲያገኙ በዚህ አጋጣሚ በእነሱ አካባቢ የሚያጋጥማቸው ከኛ እይታ ውጭ የሆኑ ነገሮች ሲያጋጥማቸው አገልግሎት የሚያገኙበት ማእከል። ስታንድ ባይ ቲም ወይም ማከል አገልግሎት የሚያገኝበት ቢሮ ሪፖርት አስቸኳይ ሪፖርት ሲያደርጉልን ወዲያው እኛም በፍጥነት ደርሰን የይል መቆረጥ እንዳይኖር በማድረግ ደንበኞቻችን ያልተቆራረጠ ኤሌክትሪክ እንዲያገኙ ማድረግ እንችላለን እና ደንበኞቻችን በዚህ አጋጣሚ የኛውንም ሚዲያ የሚከታተሉ ኤሌክትሪክ መተጋገዝን ይፈልጋል። ተቋሙ ብቻውን ይህን ሁሉ ተሸክሞ በተለይ ከኛ እይታ ውጭ የሆኑ ነገሮችን ግልጽ የሚያደርጉልኝ ከሆነ የኃይል መቆራረጡ እጅግ የተሻለ ይሆናል። መቆራረጡ እንኳን በመጣ በአጭር ጊዜ ውስጥ ሪከቨር ማድረግ ስለምንችል ደንበኞቻችን ይህን የሚያጋጥማቸውን ነገር እንዲያሳውቁ ጥሪዬን አቀርባለሁ። ከዚህ በተረፈ እንግዲህ በዓሉ የክርስና እምነት ተከታዮች በሙሉ በዓሉ የሰላም የደስታ የፍቅር እንዲሆን እንመኛለን። መልካም በዓል ይሁንላችሁ። አመሰግናለሁ።